ጃምቦ ሬል ስቴት አፍሪካ ህብረት አካባቢ ይህንን አፓርትመንት አስገንብቶ ለሽያጭ አውጥቷል። መቶ ፐርሰንት የተጠናቀቀ ነው። ካርታቸው ዝግጁ ነው። እንደምታየው ጥሩ ቬንቲሌሽን ያገኛል። በዚህ በኩል ኪችኑ ኦፕንም ክሎዝድም ኪችን አድርጋችሁ መጠቀም የሚችሉት ነው። ይሄ ደግሞ ሳሎኑ ነው። በሳሎን በኩል እንደዚህ አይነት በረዳ ያገኛል። አካባቢው በጣም ለኑሮ ተመራጭ ነው፣ ምክንያቱም ገባ ያለ ነው። ኢሚዲየት የአስፋልት ዳር አይደለም። ከአስፋልቱም ደግሞ ብዙ አራቀም። ለሴኩሪቲም፣ ከድምፅም አንፃር ደግሞ በጣም አሪፍ ነው። አሁን ደግሞ ወደ መኝታ ክፍሎቹ እንሄዳለን። እዚህ ጋር ተጨማሪ ስቶሪጅ ስፔስ ወይም እንደ ሜድስ ሩም መጠቀም ትችላላችሁ። ይህ ሁለተኛው መኝታ ክፍል ነው፣ ቁምሳጥን ተገጥሞበታል። እዚህ ጋር ደግሞ አንደኛው መኝታ ክፍል ነው። በዚህም በኩል ጥሩ ብርሃን የሚያገኙ ናቸው ቤቶቹ። በሁሉም አቅጣጫ ብርሃንና አየር በደንብ የሚገባባቸው የሚያገኙ ናቸው። ይህ ደግሞ ዋናው መኝታ ክፍል ነው። በዚህ በኩል አዝሮ ቬንትሌሽን ያገኛል እንደምታዩት አዝሮ አንድ ቤት ነው የቀረው። ስለዚህ ታች በምናስቀምጠው ስልክ በመደወል መታችሁ ማየት መጎብኘት ትችላላችሁ። መልካም ጊዜ፣ መልካም ምድር።